በሌለ ነገር ላይ ነው አለ ማለት ትንቢት ተነግሮላቸዋል የምትሉት፣ እጃችሁ ላይ በሌለ ነገር። ስለ አንድ ነገር ለመናገር ግዴታ እጃችን ላይ ያ ነገር መኖር አለበት። ኦፍኮርስ ማለት በፊት ነበረ፣ አሁን ግን የለም። ተበርዟል ለማለት የሆነ መረጃ እጅ ላይ ሊኖር ይገባል። ቆይማ ወተትና አንድ ወተትና አንድ ቡና ቀላቀልሽውና ማኪያቱ ይሆናል አይደለ? ወተቱ ውስጡ እንዳለ ልታሳይኝ ትችያለሽ። ወተቱ ቢያንስ ቃናው አለ ወተት፣ ያ ጥቁርነቱ ቀርቶ ወደ ቃናው እንመጣለን። አሁን እኮ ቆይ፣ ቃናውን ከፈለሽ ቃናውን አሳይሻለሁ። ከነዚህማ አሳይሻለሁ፣ ችግር የለው። ወደዛ እንሄዳለን። ግን መጀመሪያ ማሳየት ይቻላል ወይ አይደለም? ቆይ፣ አሁን ወተት ከምናስቀር ስለዚህ መስፈርት፣ አይ መስፈርቱ መስፈርቱ ትክክል አለመሆኑን ላሳይሽ ነው፣ ችግር የለው። ሐሳቡን ላብራራልሽ አሁን አንቺ ያነሳሹ መስፈርት መስፈርት መሆን አይችልም። በመጀመሪያ ደረጃ ማለት ነው። ለምን ልክ እንዳልኩሽ ሎጂክ ሎጂክ ሲነሳ፣ በሎጂክ ነው የሚመጣው። አንድ ነገር የለም ለማለት የሆነ ጅክ የሆነ ነገር ሊኖር ይገባል ማለት እን ተተንብዮ አለ ማለት ማለት ነው። ተተብዬ እኮ ልነግርሽ ነው። ቆይ እኛ አላህ፣ ሱብሓነሁ ወተዓላ ቁርኣን ላይ አምላካችን ምን አለን መሰለሽ አምላካችን ከዚህ በፊት የነበረ መጽሐፍ ላይ እኔ ራሴ ያወረድኩት መጽሐፍ ላይ ስለ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ተብሎ ተጽፎ ነበረ አለን። አላ አዎ ነበረ አለን። እኛ በታሪክ መዛግብቶች ደግሞ ያንን ያረጋገጡ እኛ አይደለንም፣ ሙስሊም ጸሐፎች አይደሉም። መጀመሪያ ደረጃ ታሪክ እያልኩኝ ነው። ከታሪክ ማህደር ደግሞ አይሁዶች ወደ እስልምና ሲገቡ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም መጻፈና ማንበብ አለመቻላቸውን እያረጋገጡ ወደ እስልምና ይገቡ እንደነበረ ታሪኩ ነገር ሶ ከዚህ በኋላ እናምነት አንድ ነው። አቦ አትቀላቅላ ታሪክ ታሪክ ነው። ስቶሪካል ነው ራሱን የቻለ ነው። እምነት ደግሞ የምትመራበት የአምላክ ቃል ነው። አደለ ስለዚህ በፊት ተጽፎ የተሰጣችሁ ቃል ካለ ይሄ ነገር በፊት ተተንብዮላችኋል ከተባለ ተበርዟል ከማለት በፊት ይሄ ነበረ እንደመረጃ ኤቪደንስ ማቅረብ አለበት። እኮ ኑ መጽሐፉ ተበርዟል። አንቺን ለማስረዳት መሄድ ስህተት ነበረ ከይቅርታ ጋር መሰለኝ። መጽሐፉ ተበርዟል ከምኑ ነው ማምጣት ያለብንሽ መረጃ? እኮ መጣም በምን አወቅ? ከተበረዘ ነገር መጽሐፉ ነገረን። አሁን ያለን መጽሐፉ ከዚህ በፊት ተጽፎ እንደነበረና እንደተበረዘ ነገረን። ያ ቱ በቃ እንትን አድርገሽ ሌላ ሰው ጥያቄ ጠይቅ። ትንሽ ተውራት ካለ ተውራቱ እጅግ ላይ ሊኖር ይገባላት። ታዲያ አቡክ በቃሽ። እሺ አይ ይህንን ካላወቅሽ ምንም እኔ ከዚህ በላይ እንትን ልል አልችልም። ሚዩት አድርጊና ሌላ ጥያቄ ተውራት ላይ የለኝም ካልክ ማለት ተበርዟል ካል መረጃየት ነው ሊሆን የሚችለው። እኔ ጥያቄ እሺ በቃ ከቁርአን በፊት አደርጋለሁ። ተውራት ውሬት አይደለም። እሱን አጥኝና ተመልሰሽ እንትን ቤት ለምን አጠናሉ? መጀስ ለመረጃ መረጃው ካለ የምትሰጥሩ ነው። እሺ ያ ጥያቄ ያለው ሰው ካለ ሙድ አዲ ስልጣን አለኝ እኔ ስልጣን የለም እንዴ፣ ረስች ሆነው ነው እኮ። አይ ማለት እንደዚህ ለመዛዛግ ወላ፣ በጣም እኔ ምን ያህል ሰዓቴን አረ አላህ ያውቃልና ውጃም ያውቃል። በጣም የተጣበበ ሰዓት ነው እና እዚህ እንደ ስንመጣ እንደዚህ ለመዛዛግ አይደለም። ያው እንሳሳቃለን ትንሽ ሰዓት ምናምን፣ ግን የሆነ ቢያንስ ከኔ የምማረው ነገር መኖር አለበት። የሆነ ማስተምረው ነገር ደግሞ በተወሰነ ዕውቀቴ ማስተምረው ነገር በአብዛኛው ደግሞ ከሰው መማረው ነገር ያስፈልገኝ ያለ በዚያ ዋጋ የለውም መምጣታችን። ከዛ አንጻር ነው። ወገናችን፣ ምናልባት ስለወረደች እንዳይደብራት። ማኪ ሰላም ነው። ቀጥል፣ ይ እንሻላ ጥያቄ ካለች መቀጠል ትችያለሽ። ወገናችን አዎ ግን በመጀመሪያ ቆይ ለምንድ ነው ሚዩት የምታደርጉ ሞዴሬተሮች ማለት ሀሳብን መግለጽ አይቻልም በኮመንት እኔ አልተሳደብም ስድብ ካፌ ወጥቶ አያቅም ግን ለምን ሚዩት እንደሚያደርጉኝ አላቅም ምናልባት በስተት በምናምን ሊሆን ይችላል ወይ ደግሞ አንዳንዴ የሚያደርግ አይጠፋም እንግዲህ ከይቅርታ ጋር አታደርጓቸው ካልተሳደቡ ምናምን ምንም ኦፌንስ የሆኑ ቃላቶችን መጠቀም እራሱ ምንም ችግር የለውም ምን ብዬ ሚውት እንዳደረጉኝ? አሁን ጃቢር ሲያወራ ነበር አይቀድምና፣ ክርስትና ክርስቲያን ከመሆኑ በላይ የትኛው ክርስትና ልክ እንደሆነ ማወቁ በጣም ከባድ ነው ሲል ሰው እንደዛ ካል ከየትኛው እስልምና ነው ትክክል ስል ሚውት አደረጉኝ። ማለት ያለውን ነገር እኮ ማስረዳት ነው። ይሄ ምንም ሚውት የሚያስደርግ አይደለም። የትኛው እስልምና ነው ትክክል ማለት ሚውት ያስደርጋል? አቦኪ እስኪ አንተ በጣም ጥሩ አረብ። የሚገርም በጣም የሚገርም ሎጂክ ነው። ምናልባት ከሌላ ነገር አንጻር አስቦት ሊሆን ያልቻለ አሁን አንቺ፣ እስኪ የተቀመጠውን ነገር እንመልከተውና የጃን መኔ እኔ ልፍረዳችሁ። እስኪ ጃ የተናገረውና አንቺ የተናገርሽውን ነገር ዝም ብለ እናስቀምጠው። ለምን አንድ ሰው ስለተናገረ ግዴታ መልስ መስጠት የለባችሁም ባይ ሰው ጃ የትኛው ክርስትና ስላለ እንዲህ ምናምን እንደዚህ ብሎ እንደውም እኔ እምለዋል የትኛው እስልምና ማለት አይደለም። የሆነ ሚዛን ላይ እናስቀምጠው። እንደዛ ብዬ አይደለም። አሁን ለምሳሌ እኔ ለምሳሌ ሱኒ ሀዲስና ቁርአን ይቀበላል። ሺአዎች ደግሞ ሀዲስን አይቀበሉም። ስለዚህ አይቀበሉም አሊን እንዳማላጅ ይጠቀሙታል። ስለዚህ አሊ በሱኒ አንዴ አደለማ። እንደዚህ እኮ ለዚህ እኮ ነው ሰው ያለ አንቺ። እንደዚህ ነው እሱ ስላለ መናገር የለበሽም ያልኩሽ። እሱ ሲነሳ ፕሮጣዮ በክርስትና አስተምሮ ፕሮቴስታንት ትክክል ከሆነ ኦርቶዶክስ ገሃነም ናቸው። ገሃነም ኦርቶዶክሶች ትክክል ከሆናቸው ፕሮቴስታንት ገሃነም ናቸው። በቃ ሌላውን ተውት። የዩኒቴሪያኑን ምናምን ምናምን ተውት። ምክንያቱም እዚህ መጽሐፍ ላይ እየጨመረም የቀነሰም የገሃነም ነው። ፕሮቴስታንቶች ካልጨመሩ፣ ኦርቶዶክሶች ጨምሯል ማለት ነው። ኦርቶዶክሶች ካልጨመሩ ነው፣ ፕሮቴስታንቶች ቀንሷል ማለት ነው። እኔ አሁን ስለ ኦርቶዶክስና ፕሮቴስታንት ራሴ እራሴ አውቃለሁኝ ከው እሱ ካነሳው ልነሳ ነው። ከዛ ወደኛ ስለ ሺአና ሱኒ ነው ማወቅ የምፈልግ እኮ ወደኛ ልንሄድ እኮ ነው አሁን። ወደኛ ልንሄድ ነው አሁን ወደ እስልምና ስት መጪ እስልምና አንድ ሃይማኖት ነው። እስልምና አንድ ሃይማኖት ነው። የሰዎች አይዲዮሎጂ ልማ ሊኖር ይችላል። ዛሬ እኔ ተነስቼ ሙስሊም ነኝ እላለሁ፣ እንደፈለግኩኝ ሊሆን ይችላለሁ። ይሄ የበቀቀኝ ይሄ የራሴ እንትን ነው። የራሳቸው መጽሐፍ ስልሳ ስድስት ምናምን የዛ ደረጃ ልዩነት ያለው መጽሐፍ እኛ ሙስሊሞች የለንም። ወላ ልሐም የትኛውም የትኛውም ነው ብላችሁ የትኛውም ሺዓዎች ሲባሉ ሺዓ ማለት ትርጉሙ ራሱ የሆነ እንትን ተከታይ እንደማለት ነው። ሺዓ ሲባል የሆኑ ህዝቦች ወይ ደግሞ የሆነ የህዝብ ፍሬ እንደማለት ነው። ሺዓ ሲባል ራሱ ጠቅላላ ቃል ነው። አንድ ይመስላችኋል፣ አይደለም። በጣም ብዙ ናቸው። ከዛ ውስጥ ትክክለኛ ልክ ሙስሊሙ በቃ ኖርማል ሙስሊም እንደሚያምነው የሚያምነዋል ከዛ ደግሞ ከሙስሊም ውጭ ሆኑም ያሉ አሁን እነሱ ሙስሊም ናቸው ብትይ እኛ አንስቃለሁ። ልክ እናንተ አሪዮሳውያኖችን እንደምትሏቸው ማለት ነው። እነ ራይነር ምናምን አሁን እንደዛ ነበሩ፣ ክርስቲያን ናቸው ሲባል ይሳቃል። እና እንደዛ ነው ማኪ። በቃ ሌላ ጥያቄ ካለ ወደዛ እንሄድ ወይም ሪፍሌክት የምታደርጊው ነገር ካለ ትማለት ትችያለሽ አይ ሰው፣ ስለዚህ አሁን አቡኪ አንተ ባልከው መንገድም ሙስሊም ነኝ እያለ ራሱ ሙስሊም ላይ ሆኑ ይችላል፣ ነው አደለ ያልከው? ምክንያቱ ሻው ብዙ ናቸው፣ ከዛ ውስጥ ሙስሊም ላይ ሆኑ ይችላሉ፣ ግን የሚጠሩት ሙስልምና ስም ነው። ስለዚህ አሁን እነሱ ለጀሃነም ናቸው ወይስ ለጀነት? ያው ደስ እንደሚሰራው ስራ የሰው ልጅ የገሃነም የጀነት የሚለው ወይኔ ወይ የሆነ ሰንበዴ አይደለም፣ በኛ በሙስሊሞች አስተምሮ መሰረት የሰው ልጅ የገሃንም የገነተው የሚባለው አላህ ስብሐነ ወተዓላ ሰራ አላህ ነው ያንን ፈርድ የሚፈርድ አላህ ደግሞ ያንን ፈርድ ሲፈርድ በምን ሁኔታ ነው ከተባለ መን አሚለ ሳሊሐን ሚን ዘከሪና ውንሳ ከሰው ልጅም ሴትም ከወንድም በእኩሌታ ወንድም ሆነ ሴት ጥሩ ነገር የሰራ ሰው አላህ ያንን ሰውዬ አይበድለውም፣ ነገ ደግሞ ገነትን ያገኛል ብሎ አላህ ስብሐነ ወተዓላ አስቀምጧል። ስለዚህ ጥሩ ነገር የሰራ ማንኛውም ሰው አላህ ባስቀመጠው መስመር የሄዱ ሰዎች በሙሉ የገነት ናቸው። ከዚያ ውጭ የሆኑ ስስ አይደለም ጀነት ከእስልምና ውጭ ከሙስሊሞች ውጭ አይገቡም ይላል አይደለ? ቁርን ከሙስሊም ውጭ ጀነት የሚገባ የለም። ስለዚህ አሁን በተቀመጠ መሰረት ላይ ያው ሙስሊም ናቸው። እኔ እ ሀዲስ ብቻ እንደዛ ሀዲስ ነው የሚለው። ያንን በስትክክል ስል ሙስሊም ያልሆኑ ሰዎች ካልሆኑ አይገቡም ነው ምንለው እኮ አሁን እነሱ ሙስሊም እንደሆኑ ነው የሚያውቁት። በነገራችን ምክንያቱም አሁን ያው በአላህ ያምናሉ። ነብዩንም ያውቁታል፣ ግን እንግዲህ የሚከተሉበት ነገር ሊለያይ ይችላል። ስለዚህ አሁን በእናንተ መስፈርት እነሱ ከእስልምና ውጭ ናቸው አይደለም? እና አሁንም ነገረሻ፣ አሁንም ሺአ ሲባለ በጣም ብዙ ሴክት ነው እራሱን የቻለ። በጣም ለምሳሌ ከዛ ውስጥ ሌላን አካል የሚያመልኩ አሉ፣ ከአላህ እኩል አደረገ ሰው። እነዚህ አካላቶች ሙስሊም አይደለም ቀጥታ ለምሳሌ አሁን እኔ በአይን ያየሁት የምሬ ነው እያዋሰ አይደለም እና አሊን በጣም ነው የሚወዱት የአሊን ምስል በቤታቸው ይለጥፉታል እና የተዋጋበትን የሆነ የቀስት ምልክት ደግሞ ይይዛሉ ቤታቸው ላይ ምናምን ያደርጉታል እነሱ።